ቶቶቶቶ ካይን ያውጣችሁ፣ ካይን ያውጣችሁ መስቀልን በብሩኬ ቤት ፏ ብልጭ ብትን ጨረቃዎች እንኳን ደስ አላችሁ።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 ገኙ ኦርቶዶክሳውያን እንኳን ለብርሃነ መስቀሉ በሰላም በጤና አደረሳችሁ! እያልኩኝ ዛሬ እንግዲህ ቀናችንን ከመሸ ካመሻሸ ፏ ብልጭ ብትን ያደረጉልን ጨረቃዎች ሀይሚና ብሩኬ እንደምታዩት ከእናትና ከአባታቸው ጋር ወደ እኛ ተከስተዋል። ምን ይዘው መጡ? እኔ ትኩሱን ወደ እናንተ ከነሱ ቀድሜ ማለት ነው ከነሱ ቀድሜ አለ ነገር ዛሬ አለ ነገር አለ። ብሩኬ እና እንግዲህ አይናቸውን ጨፍነው ነው የመጡት። ታውቃላችሁ፣ እናትና አባት ምን ሊሆን ይችላል? ጋይስ እናትና አባት የሀይሚ አባትና የብሩኬ እናት ሊፋጠጡ ነው። ሊፋጠጡ ነው ጋይስ። በነገራችን ላይ ማለት ነው እንደው ሀይሚና ብሩኬ በጣም ከሚሰሯቸው ቪዲዮዎች ከአስር አንድ እንጂ የሚያናድደን አብዛኛው እኔ ድራማ ባይሰሩ ደስተኛ ነኝ። እውነቱን ስነግራችሁ ሀይሚና ብሩኬ ብቻቸውን ሆነው ብዙ ነገር እኛን ማስተማር ይችላሉ። እውነቱን ለመናገር እኔ እነሱን የሚጠላ ሰው በራሱ አይምሮ መመርመር አለበት ብዬ ደሞ አስበው። ምክንያቱም ምንም የሚጠላ ነገር የላቸውም፣ በቃ ምንም ማለት ነው ከሰው ጋር ሲመጡ ብቻ ነው የሚያበሳጩን። እኔ ከሰው ጋር ሲመጡ ድራማ ሲጀምር ታውቃላችሁ፣ አንዱ አንዱን መርገጡ። ከዚ ውጭ ግን ዝም ብላችሁ ባገኛችሁት አጋጣሚ ሰው የምትረግጡ የምትዘቀዝቋቸው ምናምን፣ በጣም ነው ማዝ ነው፣ በጣም ነው ማዝ ነው። ወደ ልቦናችሁ ተመለሱ። የእውነት እስኪ ህይዋቸው እንዴት እንደሚያምሩ እኔ በነገራችሁ ላይ ማለት ነው፣ የሙሽዬን ሳይ የብሩኬን እናት ሳይ እናቴን አያት አለው። በእሷ ውስጥ በቃ ደስ የምትል እናት እርግት ያለች እናት በቃ እኔ እንጃ አላቅም። ከልቤ ነው መወዳት እውነቱን ስነግራችሁ ማለት ነው። እናት አትጠላም ማንኛውም እናት ግን የእሷ ደግሞ ለየት የሚያደርገው በቃ እርግት ብላ የምትመክራቸው ምክሮች፣ የምታረጋቸው ነገሮች በቃ ብቻ በፍቅር ነው መወዳት ቤተሰብ እናታችሁን፣ የሁላችሁንም በህይወት ያለች ሺህ ዓመት ያኖርልን። እነሱ እናቶች የሆኑልንን እንኳን ያክል መሆን ባንችል ለደስታቸው እንደው ትንሽ ትንሽ አስተዋጽኦ ብናደርግ በጣም ደስ ይለኛል ብሩኬ ለእናቱ ያለውን ፍቅር ሳይ ሀይሚ ታድላለች ብዬ ነው የማስበው እውነት ለመናገር ምክንያቱም ወንድ ልጅ እናቱን የሚወድ ወንድ ልጅ ለሚስቱ በጣም ሮሩ ለእህቱ በጣም ሮሩ ለሴት ልጅ አዛኝና ጎበዝ ጠንካራ ተለውጦ ማሳየት የሚፈልግ ሰው ነው የሚሆነው ወንድ ልጅ ማለት ነው እናቱን ሲወድና እንደምታዩት እንግዲህ ሙሽዬን ከሀይሚ ጋር በጣም ብዙ ማች አላቸው። እያያችሁ ነው እንዴት እንደሚያምሩ ማለት ነው። በቃ ወረት የሌለው ፍቅር ታውቃላችሁ። ወረት የሌለው በባዶ ተገናኝታችሁ አብራችሁ መለወጥ፣ አብራችሁ ማደግ ምን ያህል ያስደስታል! የእውነት እስኪ ወጣቶች እንደው ከነሱ ብዙ ነገር እንማር። በቃ ታየን ታየን ሳይሉ እንደዚህ በቃ ይሄ አሁን እኮ እያፈጠጠ ያገጠጠ ነው። በቃ እነሱ ህይወታቸው ቤተሰብ ወዶት ፈቅዶት ደስ የሚል ህይወት እየኖሩ ነው። እኛ ፊት ለፊት ያላየነውን ብዙ ነገር ስላለ ብቻ ነው ውሌ ፍቅርን ግለጸላት፣ ውሌ ተጋቡ እንዲህ የምንለው እንጂ በቃ እነሱ የራሳቸውን ህይወት ጀምረዋል ማለት ትችላላችሁ ኦልሬዲ። ምክንያቱም ቤተሰብ ከቤተሰብ ተዋውቁ እንደዚህ ማች እስከ መልበስ መድረስ ማለት ሀይሚን ምን ያህል እንደወደዷት በዚህ ማወቅ ትችላላችሁ እና ሀይሚዬ ታድላለች፣ ብሩኬም ታድሏል። ሀይሚን የመሰለች ልጅ የተረጋጋች ጠንካራ፣ ጎበዝ ሰርታ የምታሰራ አንድ ወንድ ልጅ በነገራችን ላይ ህይወቱ ሲለወጥ ከጀርባው አንድ ጠንካራ ሴት እንዳለች ታምናላችሁ። ያምናለሁ በበኩሌ። ስለዚህ የብሩኬ መለወጥ ሀይሜ ናት። የሀይሜ መለወጥ ብሩኬ ነው። በቃ ወሬት የሌለበት ምንም ሳይኖራቸው አደለ በጓደኝነት የተዋወቁበትን ህይወት እንኳን ሪል እናቀዋለን አደለ። በመንገድ እንደመጡ ግን አሁን ላይ በቃ እንደዚህ ታየን ታየን ሳይሉ የተሻለ ደረጃ ላይ እየደረሱ ያሉ ልጆች ናቸው እና ከአይን ያውጣችሁ፣ በድጋሚ ከአይን ያውጣችሁ ብያለሁ። እንግዲህ ብርሃነ መስቀሉን አስመልክቶ ፕሮግራሙን ለየት ያለ ፕሮግራም በብሩኬ ቤት እንደሚለቀቅ ብሩኬ ከወዲሁ አሳውቆናል። ማታ ላይ ከአንድ ሰዓት ከሁለት ሰዓት በኋላ ቆንጆ ቪዲዮ እንጠብቃለን። በዛ ላይ ደግሞ በጣም ለየት ያለ ነገር እንዳለ ብሩኬ ነግሮናል። እኔ ሳስበው ሳስበው ግን ልጃችሁን ለልጃችን አይመስላችሁም? የብሩኬ የሀይሚ አባት ታውቃላችሁ፣ ፈታ ዘና ነው። ብቻ አንዳንዴ ልጆች አይሰሙም፣ የወላጆቻቸውን ምክር አይሰሙም እና ያው ማን ነው አብርሽ የሚያናድድ ስራ ቢሰራ በድራማ ውስጥም ጋሽዬን ቢያስገባቸው እንደ አባት አከብራቸዋለሁ፣ እንደ አባት ወዳቸዋለሁ። ሌሎች ሰዎች እንደሚሳደቡት እኔ አባትን አልሳደብም። በድራማ መሳተፋቸው ያው በማለት ውሸትም ቢሆን እንዴት ልበላችሁ፣ ጥሩ ነገርን ተላብሰው ካራክተሩን ስለሚሰሩት ብዙም አልናደድም። ግን ደግሞ ከዚህ ነገር እንዲወጡ ልጆችንም ጭምር በእግዚአብሔር። የዛሬ ልጆች አይሰሙም። አሁን አብርሽ ብትሉት አይሰማም። ዶላር እና ዶላር ነው። አለቀ። ድራማ እንጂ ድብን ያለ ድራማ ነው። እያያችሁ ነው አደለ? ሰሞኑን እየተደረገ ያለው ነገር ከትናንት ወዲያ ታመመ አብርሽ። አልጋ ላይ ነበረ ሆስፒታል ጭምር ቤት ቀይሮም ነበረ። የቡታጅራ ሆቴል ማለት ነው። ከዛ በኋላ ማታ ላይ ችቦ ሲያበራ ከነብሩኬ ጋር ሲጨፍር ከዛ ደግሞ በማግስቱ ተነሳበት በሙኖ ወደ አዲስ አበባ መጣ ትናንት ማለት ነው ኧረ ወይኔ ህዝብን እኮ እንዴት እንደሚጫወትበት አይ አይ አብርሽ በአካባቢሽ ከተሰደብ ካይቀረ ስትህን ፍቅርዬን ሩታን ይዘህ እስኪ ይዘህ ተሰደብ አንድ ላይ እስኪ እንደ የምር ይዘሃቸው ተሰደብ ከእነሱ ጋር እየተሽከረከርክ ስራ ፍቅርዬን አምጣልን ምነው ሸዋ እና ውድ ቤተሰቦቼ ለማንኛውም በዙሪያቸው ያሉትን ሰዎች ይዘው ማደጋቸው እንደዚህ በቃ አለመሰደዳቸው አገራቸው ላይ መለወጣቸው ያስደስተኛል። እውነት ውስጥ ነግራችሁ ማለት ነው። በጣም የወጣ ቪዲዮ ሲሰሩ ነው የምናደሩ። ይሄ ዝሙት የሚያስተምር ቪዲዮ፣ አሁን ምንም የሚጠቅም ነገር አሁን። አብርሽ በአሁኑ ሰዓት እየሰራ ያለው ነገር ምንም አያስደስትም፣ ብዙዎችን ያስከፋል ብዬ ነው የማስበው። እና ከእንደዚህ አይነት ወጥተው በቃ ጸብ፣ ጭቅጭቅ ምናምን ዝም ብሎ ችግር የለውም ኖርማል ነው፣ ህዝቡም ይወዳል እና ግን በቃ እንደ ናሀይሚ አደራችሁን የአደራችሁን በቃ እንድራማ ይታይ እንደ መቶም ሰው ይው በቃ እንዲህ በፍቅር በሰላም ጥሩ ጥሩ የሆነ ነገር አምጡልን ማለት ነው። እና ውድ ቤተሰቦች ዛሬ ቦምብ የሆነ ነገር ነው የሚፈነዳ የሚመስለኝ። ግን ጋሽዬ ለምንድን ነው እንደዚህ የለበሱት አልገባኝም። ለምን እንደናንተ አንድ አይነት አልተሰራላቸውም ብላላቸው። ስለማያከብሩት ነው ጋሽዬ፣ ነገሩ መስቀረን የነሱ እምነት ያከብራሉ። አረርክ አልተሳሳትኩኝ ነው ግን ዞሮ ዞሮ አንድ አይነት ብለብሱ ጥሩ ነበር። እንግዲህ ስጦታ ሊሰጧቸው ይችላሉ። በቪዲዮ ላይ አይታወቅም ምናልባት ሙሽዬ ፕሮግራሙን አዘጋጅ ልትሆን ትችላለች። አረብቻ ብቻ እኔ በጉጉት ነው መጠበቁ። ጋይስ፣ ምን ሊሆን ይችላል? እስኪ እናንተም ማለት ብሩኬ ለየት ያለ ነገር አለ ብሎ የለ። ስለዚህ እኔ በቃ ለየት ያለ ነገር እንዳለ ይሰማኛል እና ምን ይኖራል ብላችሁ ትጠብቃላችሁ? ገምቱ፣ ኮሜንት ላይ አስቀምጡ። ኮሜንት ላይ እውነቱን ቪዲዮን አይተን ያወቀ ሰው ሽልማት እናዘጋጃለን። በቃ እንደዚ ይሻላል ጋይስ እንደዚህ ይሻላል። ደግሞ ዱባይ ያላችሁ ሽፉን ግዙ፣ አበሻ ቀሚስ ግዙ። አሁን ይሄ ሀይሚ የለበሱትንም ከፈለጋችሁ እዘዙኝ እኔ አስመጣለሁ ወደ ዱባይ። ወይ ደሞ ቤተሰቦቻችሁ ወደ ኢትዮጵያ ሰርፕራይዝ ማድረግ ከፈለጋችሁ አናግሩኝ ማለት ነው። በተረፈ በጣም ነው የምወዳችሁ። ሰላም ለኢትዮጵያ፣ ሰላም ለሀገራችን። በዓሉ በያላችሁበት ሰላም፣ ፍቅር፣ ጤና ውሎ እንድታሳልፉ እመኛለሁ። በተለይ ደግሞ ኢትዮጵያ ላይ ያሏችሁ በዓሉን ስታከብሩ ከተቸገረ በቃ የሚበላው የሚጠጣው ከአጣ ከምስኪኖች ጋር በዓልን እንድታሳልፉ እንግዲህ አሳውቃለሁ። መልእክቴን በዛው አድርሳለሁ። ወዳችኋለሁ። እስከ ማታ መልካም ጊዜ። ቻውቻው